ሰላም ሰላም ጤና ይስጥልኝ። እንዴት ናችሁ ውድ በሀገር ውስጥና በውጭ የምትገኙ የዘመን ስፖርት መረጃ ተከታታዮች፣ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እንዲሆን የከበረ ምኞቴን ወደ እናንተ ለማድረስ እወዳለሁ። ውድ ተከታታዮች ዘመን ስፖርት ተመልሷል። የተለያዩ የሀገር ውስጥና የውጭ መረጃዎችን በትኩሱ የምታገኙበት የዩቲዩብ ቻናል ነው ዘመን ስፖርት። ስለሆነም ዘመን ስፖርትን ሰብስክራይብ፣ ላይክና ሼር እያደረጋችሁ እንድትከታተሉኝ ጋብዛለሁ። የተለያዩ ቪዲዮችንም ከመጀመራችሁ በፊት ሰብስክራይብ፣ እንዲሁም ላይክና ሼር እያደረጋችሁ እያደረጋችሁ ለብዙን እንዲደርስ በማድረግ ትተባበሩኝ ዘንድ ጥያቄንም ወደ እናንተ ለማድረስ እወዳለሁ። ወደ ተከታታዮች ዛሬም እንደ ወትሮው የተለያዩ ስፖርታዊ መረጃዎችን ነው ወደ እናንተ ለማድረስ እየመጣሁት በተለይም በዝውውር ጉዳዮች ላይ እንግዲህ የተለያዩ መረጃዎችን እያነሳው ወደ እናንተ አደርሳለሁ። ከነዚህ መረጃዎች መካከል በአርሰናል ቤት የቶማስ ፓርቲ ጉዳይ አለ። ከአርሰናል ጋር ይለቃል አይለቅም የሚለው ጉዳይ አሁንም ድረስ መነጋገሪያ ሆኖ እንደቀጠለ ነው። በእርግጥም የዚህ ተጫዋች ወደ ከአርሰናል የመለያየቱ ጉዳይ አሁን ላይ ይፋ የሆነ ይመስላል። ነገር ግን አሁንም የተለያዩ ንግግሮች እየተደረጉ እንደሆነ ተአማኒ በሆኑ የተለያዩ የመረጃ ምንጮች እየሰማን እንገኛለን። በሰፊ ወደ እናንተ የማደርሰው ጉዳይ ይሆናል። እንዲሁም አርሰናል በፊት መስመር የፊት አጥቂዎችን እንግዲህ እየተከታተለ ይገኛል። ከተለያዩ የአውሮፓ ክለቦች ማለት ነው። እየገፉ ያሉ ዝውውሮችም አሉ። እንዲሁም የመሳካት እድላቸው አሁን ላይ ያን ያክል እዚህ ግባ የማይባል ዝውውሮችም እየተካሄዱ ይገኛሉ በአርሰናል ቤት። ሁሉንም ወደ እናንተ ያደርሳለሁ ማለት ነው። ውድ የዘመን ስፖርት መረጃ ተከታታዮች፣ አብራችሁኝ እንድትሆኑ በመጋበዝ በመጀመሪያም አርሰናሎች በሴቪያ አማካኝ ሉሴን አጎሚ ላይ ያላቸውን የረጅም ጊዜ ፍላጎት እያጠናከሩ እንደሚገኙ እንግዲህ የተለያዩ የመረጃ ምንጮች እየጠቆሙ ይገኛሉ። ተግባሮች ከፈረንሳይ ኢንተርናሽናል ጋር የመጀመሪያ ደረጃ ውይይት እያደረጉ መሆናቸውንም ነው ማረጋገጥ የተቻለው። የዚህ ተጫዋች በአርሰናል ቤት የመፈለግ ጉዳይ እንግዲህ በአርሰናል ቤት ከስምምነት ላይ ያልደረሰው የመሀል አማካይ ቶማስ ቴ ፓርቲን ለመተካት ታስቦበት እንደሆነ አጠያቂ አይሆንም። የተጫዋች ምንም እንኳን የሚጫወትበት ቦታ ከቶማስ ጋር ተመሳሳይነት ቢኖረውም፣ ነገር ግን የቶማስ ፓርቲ ቀጥተኛ ምትክ ተብሎ ኢላማ መደረጉ ከቦታ አንጻር ካልሆነ በስተቀር በአርሰናል ቤት ቶማስ ቲ ፓርቲ የሚሰራውን ነገር መስራት ይችላል ወይ የሚለው ጉዳይ በጥያቄ ምልክት ውስጥ መግባት ይኖርበታል። ውድ ተከታታዮች ይህ ተጫዋች እንግዲህ ሉሴን አጎሜ ማለት ነው። የፍራንስ ዜግነት ያለው የ23 ዓመት ተጫዋች እንደሆነ ሁላችንም እናውቃለን። በአሁን ሰዓትም የማርኬት ቫሊዩን ስንመለከት ወደ 6.3 ሚሊዮን ዩሮ ገደማ ይገመታል። በመጀመሪያ የዲፌንሲቭ ሚድፊልደር ተጫዋች ሲሆን እንዲሁም ሴንትራል ባክ እና ሴንትራል ሚድፊልደር ሆኖ መጫወትም የሚችል ድንቅ የፈረንሳይ ተጫዋች ነው። ለሀገሩ በመወከልም አንደር 17 ጀምሮ አንደር ቲዌንቲ እና አንደር ቲዌንቲ ዋንን መጫወት ችሏል ማለት ነው። በወጣት ሊግ መጫወት የቻለ ልምዶችንም ያካበተ ተጫዋች እንደሆነ ሁላችንም እናውቃለን። እንዲሁም ይህን ተጫዋች ከሌሎች ሚድፊልደሮች ጋር ማነጻጸርም የምንችል ከሆነ ያን ያክል የጎላ ባይሆኑም ጥሩ የሚባሉ ቁጥራዊ መረጃዎች እንዳሉት እየተገለጸ ይገኛል። እስኪ ቁጥራዊ መረጃዎችንም መመልከት የምንችል ከሆነ ውድ ተከታታዮች፣ ይህ ተጫዋች በየጨዋታዎቹ በአማካይ ነው የምነግራችው ዘጠና አምስት ፐርሰንት ዲፌንሲቭ አክሽኖችን ያደርጋል ወይም በመከላከሉ ረገድ በጣም ጥሩ የሚባል እስታት ያለው ተጫዋች ነው። ይህም ከአርሰናሉ ቶማስ ቴ ፓርቲ ጋር ስናነጻጽረው እጅግ ተቀራራቢ የሆነ ቁጥራዊ መረጃ ሆኖ እናገኘዋለን። ውድ ተከታታዮች እንዲሁም 87 ፐርሰንት ግንኙነቶችን ማሸነፍ የሚችል ተጫዋች ነው። ይህም በጣም አሪፍ ቁጥር ሆኖ እናገኘዋለን። 63 ፐርሰንት ቻንስ ክሬትድ ነው ወይም እድሎችን መፍጠር የሚችል ተጫዋች ነው። በየጨዋታዎቹ 28 ፐርሰንት የጎል እድል አለው ወይም ጎሎችን ማስቆጠር የሚችል ተጫዋች ነው። ከዚህም በተጨማሪ ውድ ተከታታዮች ይህ ተጫዋች በ2024/25 የውድድር ዘመን 35 ጨዋታዎችን በስፔን ምድር ያደረገ ሲሆን በ24 ጨዋታዎች በቋሚነት መሰለፍም ችሏል። በዚህም አንድ ጎልን ማስቆጠር ሲችል ሶስት አሲስትንም ማስመዝገብ እየቻለ ተጫዋች ነው። በእነዚህ 35 ጨዋታዎችም 2117 ደቂቃዎችን ነው በአጠቃላይ መጫወት እየቻለው። የተጫዋቹ ሬቲንግንም ስንመለከት 7.02 ሆኖ ተመዝግቦለታል። በእርግጥ ይህ ቁጥር ሲታይ ትንሽ ቢመስልም ነገር ግን ተጫዋቹ በየጨዋታዎቹ የሚያሳካቸው የግል ፐርፎርማንሱ የሚገርም ቁጥር ሆኖ እናገኘዋለን። ውድ ተከታታዮች የተጫዋቹ ድሪብሊንግ ሰክሰስፉልን ስንመለከት መቶ ፐርሰንት ሆኖ እናገኘዋለን። እጅግ የሚገርም ቁጥር ሆኖ እናገኘዋለን። ውድ ተከታታዮች ፓስ አኪሬሲውን ስንመለከት 89.8 ነው። ሾርት ፓስ አኪሬሲውን እንዲሁም ሎንግ ፓስ አኪሬሲውን ስንመለከት በጣም የሚደንቁ ቁጥሮች ናቸው። ስለዚህ ተጫዋች ውድ ተከታታዮች ብዙ ልንል እንችላለን፣ ነገር ግን ያን ያክል ያልገፋ የዝውውር ጉዳይ ስለሆነ ከዚህ በላይ መሄድ አይኖርብኝም። እንደ አርሰናል ግን ይህ ተጫዋች የዝውውር ሂደቱ የሚሳካ ከሆነ ና በዚህ የዝውውር መስኮት ወደ አርሰናል የሚገባ ከሆነ ግን እጅግ የተሳካ ዝውውርን ነው አርሰናል ማድረግ የሚችለው ማለት ነው። ነገር ግን ነገር ግን አሁንም ጨምሬ መናገር የሚፈልገው ጉዳይ ይህ ተጫዋች አጎሜ ማለት ነው አሁንም ቶማስ ቴ ፓርቴን ይተካሉ በአርሰናል ቤት የሚለው ጉዳይ ጥያቄ ምልክት ውስጥ መግባት የሚገባው ጉዳይ እንደሆነ ልታጤኑበት ይገባል። ምክንያቱም ቶማስ ቴ ፓርቲ በአርሰናል ቤት ምን አይነት ስራዎችን ሲሰራ እንደነበረ የምናስታውሰው ተጫዋች ነው አደለ? በአርሰናል ቤት በጉዳት ምክንያት የተለያዩ የበዙ ጨዋታዎቹ እንዳለፉት የምናውቀው ጉዳይ ነው። ስለሆነም በአርሰናል ጨዋታዎች በተሰለፈባቸውና ባልተሰለፈባቸው ጨዋታዎች ያላቸውን የአርሰናል ቁጥራዊ መረጃዎችን ስንመለከት እጅግ ኋላ ላይ የሚቀሩ ሆነው እናገኛቸዋለን። በአርሰናል ቋሚ ጨዋታዎች ላይ ዋና ተሰላፊ ሆኖ በተጫወተባቸው ጨዋታዎች ማለት ነው ስንመለከተው የአርሰናልን እንግዲህ አከርካሪ ሆኖ ነው የምናገኘው ማለት ነው። የተለያዩ ጨዋታዎችን እንዴት አድርጎ ተሸክሞ አርሰናል አሸንፎ እንዲወጣ የሚያደርግ ተጫዋች እንደሆነ ሁላችንም እናውቃለን። ቶማስ ቴፓርቲ ባለባቸው ጨዋታዎች ሁሉ የተሻለ ሆኖ አሸንፎ ነው አርሰናል ሲወጣ ስንመለከተው የነበረው። ቶማስ ቴፓርቲ እንግዲህ በመሀል ላይ ወደኋላ ተስቦ በመከላከሉ ረገድ ተጫወት ሲበል እንዴት መጫወት እንዳለበት የሚያውቅ እጅግ የተዋጣለት እንዲሁም ከፍተኛ የሚባሉ ጨዋታዎችንም መጫወት በመቻል ለአርሰናል የተሻለ አፈጻጸምን ያስመዘገበ የተሻለ ተጫዋች ሆኖ እናገኘዋል። ስለሆነም ቶማስ ፓርቴ አሁንም አጎሜ ይተካዋል ብሎ ማሰብ ጅልነት ሆኖ እናገኘዋለን። ውድ ተከታታዮች አሁንም ተጫዋቹ የአርሰናልን የኮንትራት ጥያቄ ለመቀበልና ላለመቀበል ውሳኔ ላይ አልደረሰም። የዚህ ተጫዋች ማለትም አጎሜ የመምጣቱ ጉዳይ ከማርቲን ዞብሜንዲ መምጣት ጋር በተያያዘ ተጽዕኖ አያሳርፍም የሚል ጉዳይ ይነሳል። ነገር ግን ይህ ጥያቄ ለሚኬል አርቴታ ያን ያክል የሚያሳስብ ጉዳይ ሆኖ አናገኘውም። ውድ ተከታታዮች ምክንያቱም ሚኬል አርቴታ ይህንን የ23 ዓመቱን ተጫዋች እንደ ተቀያሪ አማራጭ አድርጎ ነው በአርሰናል ቤት ለመጨመር የሚፈልገው። በዚህ ጉዳይ ላይ ጠልቀን ወደ ዝርዝሩ አንገባ፣ ምክንያቱም አሁንም አርሰናል በመሃል ክፍሉ ላይ ከዚህ ተጫዋችን በተጨማሪ ሌሎችን አማራጮች እየተመለከተ እንደሚገኝ እናውቃለን። እንግዲህ ከነዚህ የተለያዩ ተጫዋቾችን መካከል ክርስቲያን ኖርጋርድ የብሬንትፎርዱ ተጫዋች ማለት ነው፣ በአርሰናል የዝውውር ኢላማ ውስጥ በመሀል ሜዳ ክፍሉ ላይ ማለት ነው። በዋናነት እንግዲህ የቶማስ ቴ ፓርቲ ምትክ ይሆናል ተብሎ እየተገለጸ የሚገኝ ተጫዋች ነው። እንዲሁም ኤድዋርዶ ካማቪንጋ የሪያል ማድሪዱ እንቁ ፈረንሳዊ ማለት ነው እንዲሁም በአርሰናል የዝውውር ራዳር ውስጥ የሚገኝ ተጫዋች ሆኖ እናገኘዋለን። ስለሆነም አሁንም አርሰናል በመሀል ክፍሉ ላይ የሚያደርጋቸው ዝውውሮች እርግጠኛ ሆኖ ለመናገር የሚያዳግቱ ናቸው። ነገር ግን ውድ አድማጮች ተአማኒ የሆኑ የመረጃ ምንጮች እንደገለጹት ነው እስካሁን ድረስ ወደ እናንተ እያደረስኩላችሁ የሚገኘው በአርሰናል ቤት ከመሀል ተጫዋቾችን በተጨማሪ የፊት አጥቂዎች ይፈለጋሉ። አርሰናልም በመከታተል ላይ ነው የሚገኘው። እንግዲህ ይህ የዝውውር መስኮት ለአርሰናል ደጋፊዎች እጅግ እጅግ አሰልች ሆኖ እየተመለከት ነው እንገኛለን። በእርግጥ ይህ ዝውውር መስኮት ብቻም ሳይሆን ስለ ዝውውር ጉዳዮች ስናነሳ አርሰናልና የዝውውር ጉዳይ አሰልችና ብዙ ጊዜያቶች እንደሚወስድ ይታወቃል። ለምን የሚል ጥያቄን ማንሳት ካለብን ብዙ ምክንያቶች ይኖራሉ። ከፋይናንስ አቅም አንጻር ማየት እንችላለን። ከባለሀብቶች አንጻር፣ ከስፖርቲንግ ዳይሬክተሩ አንጻር እያለን ብዙ ምክንያቶችን መጥራት እንችላለን። ነገር ግን ከዚያ አሰልቺ የዝውውር መስኮት ጀርባ አንድሬ ቤርታ እጅግ የበዙ በመጨረሻው ሰዓት ሁሉንም ሊያስደስቱ የሚችሉ ስራዎችን እየሰራ እንደሚገኝ የተለያዩ የመረጃ ምንጮች እየጠቀሱ ይገኛሉ። ውድ ተከታታዮች ይህ ሂደትም ምንድን ነው ብለን ማየት ከቻልን፣ አንድሬ ቤርታ በአንድ ጊዜ የበዙ የዝውውር እንቅስቃሴዎችን ነው የሚያደርገው። በመቀጠልም በድርድሩ ሂደት ለክለቡና ለተጫዋቹ የተሻለ የሚባለውን ተጫዋች በመጨረሻም ያስፈርማል። በአትሌቲኮ ማድሪድ ሲያደርግ የነበረውም ይህን አይነት የዝውውር ሂደት እንደነበረ ይታወቃል። አሁንም በተመሳሳይ እንግዲህ በአርሰናል ቤት እያደረገው ይገኛል። በአንዴ እንግዲህ የፊት መስመር ተጫዋቾችን ስንመለከት ቤንጃሚን ሴስኮ፣ ቪክተር ጊዮከሬሽ እንዲሁም የሪያ ሪያል ማድሪዱን ሮድሪጎ መጥቀስ እንችላለን። እንዲሁም ሌሎችንም የበዙ ተጫዋቾችን መጥቀስ እንችላለን። እነዚህ ሁሉ በአርሰናል ራዳር ውስጥ የሚገኙ ተጫዋቾች ናቸው። በሁሉንም ተጫዋቾች እንግዲህ በኩል ሰዓትና በኩል ጊዜ ነው ድርድሩን እያስኬደ የሚገኘው። በመጨረሻም እንግዲህ ለአርሰናል ከፋይናንስ አንጻር፣ ከክለቡ ፐርፎርማንስ አንጻር፣ እንዲሁም ከተጫዋቹ ቁጥራዊ መረጃዎች አንጻር በመመልከት እንዲሁም ሌሎችንም ጉዳዮችን የሚመለከት ነው የሚሆነው። እነዚህን ሁሉ ጉዳዮች ከተመለከተ በኋላ እንግዲህ ለአርሰናል አርሰናል የትኛው የተሻለ ተጫዋች የሚሆነው የሚለውን እንግዲህ ከአርሰናል ዋና አሰልጣኝ ሚካኤል አርቴታ ጋር በመነጋገር በመጨረሻም የዝውውር ሂደቶችን እንደሚያጠናቅቁ ይታወቃል። እንግዲህ ቀደም ብሎ የመሀል ተጫዋቹ ማርቲን ዙብሜንዲ ከሪያል ሶሴዳድ ወደ አርሰናል የመጣ ተጫዋች እንደሆነ እናውቃለን። እንግዲህ አንድሬ ቤርታ ወደ አርሰናል ከመጣ በኋላ የመጀመሪያ ያስፈረሙ ተጫዋች ማርቲን ዙብሜንዲ ሆኖ ተመዝግቦለታል ማለት ነው። እንግዲህ ማርቲን ዙብሜንዲ በዋናነት በአርሰናል የመሀል ሜዳ ክፍል ውስጥ የሚጫወት እጅግ የተዋጣለት ተጫዋች ነው። ጎሎችን ማስቆጠር የሚችል እንዲሁም ለጎል የሚሆኑ ኳሶችንም አመቻሽቶ እያቀበለ የሚችል ድንቅ ተጫዋች እንደሆነ እንመለከተዋለን። ያው አብዛኞቻችን የእግር ኳስ ደጋፊዎች የምንመለከተው የእንግሊዝ ፕሪሚየር ሊግን ስለሆነ በስፔን ላሊጋ የሚደረጉ ተጫዋታዎችን አንመለከትም። ስለሆነም ምናልባት የማርቲን ዙብሜንዲ ፐርፎርማንስ የማታውቁት ከሆነ በአርሰናል የመሃል ክፍሉ ላይ ልዩ የሆነ ጫናን መፍጠር የሚችል አርሰናል እንግዲህ ከማርቲን ኦዲጋርድ እና ከሚካኤል ሜሪኖ ጋር እንዲሁም ከዴክላንድ ራይስ ጋር እንግዲህ በመሃል ክፍሉ ላይ በመጣመር ልዩ ስኬቶችን ማስመዝገብ ይችላል ተብሎ በአርሰናል ቤት በዚህ የዝውውር መስኮት የመጣ የመጀመሪያው ተጫዋች ሆኖም ተመዝግቧል። የቶማስ ቴፓርቲን ጉዳይ ስንመለከትም እንግዲህ ቶማስ ቴፓርቲ በወሩ መጨረሻ በሰኔ ሰላሳ እንግዲህ ኮንትራቱ የሚጠናቀቅ ነው የሚሆነው፣ ስለሆነ በአርሰናል ቤት ድርድሮች እየተካሄዱ እንደነበረ የምናውቀው ጉዳይ ነው። ነገር ግን አሁን ላይ እነዚህ ድርድሮች እየተቋጩ ያሉ ይመስላሉ። ዘጠና በመቶም አርሰናልን ሊለቅ ይችላል የሚል መረጃ ነው እየተመለከትን የሚገኘው። እንግዲህ አርሰናል ለጋናው ኢንተርናሽናል ያቀረበውን የመጀመሪያ ኮንትራት ለማሻሻል ፍቃደኛ መሆን አልቻለም። ምናልባትም እንግዲህ ፍቃደኛ ለመሆን ድርድሮችን ሲያደርጉ የነበረ፣ ነገር ግን አማካዩ እንዳለው ከሆነ ደሞዜን አስተካክሉልኝ ካልሆነ ግን አርሰናል ረቃለሁ የሚል ነበረ። ጥያቄ ማቅረብ የቻለው አርሰናል እንግዲህ ለዚህ ተጫዋች ደሞዙን መጨመር አልቻለም። የአርሰናል ደጋፊዎች እንግዲህ ምናልባትም አርሰናል ደሞዙን አልጨምርም ስላለ እናደዱ ትችላላችሁ። ነገር ግን እንደ አርሰናል ስንመለከተው ግን ትክክለኛ ውሳኔ ሆኖ እናገኘዋለን። ምክንያቱም ቶማስ ቴ ፓርቴ በአርሰናል ከመጣ በኋላ እንዴት አይነት አስከፊ የጉዳት ጊዜዎችን እንዳሳለፈ እናያለን አደለ። እጅግ የበዙ ጨዋታዎችን በጉዳት ምክንያት ማድረግ አልቻለም። እንዲሁም በአርሰናል ቤት ከመጣ በኋላ የተሻለ እንቅስቃሴን አደረገ፣ የተሻለ ጨዋታዎችን፣ የበዙ ጨዋታዎችን አደረገ የምንለው በዚህ የውድድር አመት ማለትም በጠናቀቁ የውድድር አመት ነው ከዚህ በፊት ባሉት የውድድር አመቶች እንግዲህ በጉዳት ምክንያት መጫወት አልቻለም። እንግዲህ ወደ አርሰናል ከመምጣቱ በፊትም በአትሌቲኮ ማድሪድ፣ እንዲሁም ከዛ በፊት የተለያዩ የጉዳት ዜናዎች ስለነበሩበት እንግዲህ አሁን ላይ የተጫዋች በትንንሽ ንክኪዎች ጉዳትን በማስተናገድ እንግዲህ የተለያዩ የበዙ ጨዋታዎች እንደሚያመልጡት ይታወቃል። እጅግ የሚጠቃ ተጫዋች ሆኖ ነው የሚገኘው። እድሜውም እየገፋ ያለ ተጫዋች እንደሆነ የምናውቀው ጉዳይ ነው። ስለሆነም ምናልባት አርሰናል ለዚህ ተጫዋች የጠየቀውን ደሞዝ በመክፈል እንግዲህ በአርሰናል ቤት የሚያቆየው ከሆነ ይህ ተጫዋች አሁንም የጉዳት ችግር ይኖርበታል። ስለሆነም እንግዲህ የብዙ ጨዋታዎችን በአርሰናል ቤት ላያደርግ ይችላል። አርሰናል ለሱ የሚከፍለውን ደሞዝ ማለት ነው። ሌሎችን ወጣትና አንጋፋ የሚባሉ ተጫዋቾችን በአርሰናል ቤት በማምጣት የተሻለ እንቅስቃሴን ለማድረግ በመዘጋጀት ነው። እንግዲህ የቶማስ ቴ ፓርቴን የተጨማሪ ጊዜያት ፊርማዎችን እንግዲህ የከለከለው ማለት ነው። ስለሆነም በዚህ ሳይድም መመልከት እንችላለን ማለት ነው። ከዚህ ውጭ እንግዲህ አርሰናል ኑኖ ማዱኬን ከኤንዞ ማሬስካው ቡድን ቼልሲ እንግዲህ ማስፈረም እንደሚፈልግ የተለያዩ የመረጃ ምንጮች እየተናገሩ ይገኛሉ። ሮድሪጎ በአርሰናል ራዳር ላይ ያለ ተጫዋች ነው፣ አሁንም ማለት ነው። እንዲሁም ቪክተር ግዮከሬሽ አሁን ላይ ከቤንጃሚን ሴስኮ በተሻለ ወደ አርሰናል ለመምጣት የተቃረበ ተጫዋችም ይመስላል። ነገር ግን የዝውውር መረጃዎች በየቀናቱ በየሰዓታቱ እንግዲህ እየተለዋወጡ ስለሆነ አሁን ላይ እርግጠኛ ሆኖ መናገር አይቻልም። ነገር ግን አሁን ላይ በአርሰናል የዝውውር ሂደቶች ውስጥ ያሉ ተጫዋቾች እነዚህን ሆነው እናገኛቸዋለን ማለት ነው። ውድ ተከታታዮቼ የዛሬው ስፖርት መረጃዎች እነዚህን ይመስሉ ነበረ። ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ ቤተሰብ በመሆን የተለያዩ ቪዲዮዎችን እንድትመለከቱ ከወዲሁ ለመጋበዝ እወዳለሁ። ላይክ ሸር በማድረግም እንግዲህ ቪዲዮዎች ለብዙሀኑ እንዲደርሱም እንድተባበሩኝ እጠይቃለሁ፣ ማለት ነው። ውድ ተከታታዮች፣ መልካም ቆይታ፣ ሰናይ ጊዜ